በጣም ያምራል። ሰላም ሰላም! የተወደዳችሁ የተከበራችሁ የሀገሬ ልጆች የመስገብ ሚዲያ የዩቲዩብ፣ የቲክታክ፣ የፌስቡክ ተከታታዮች እንደምን ሰንብታችሁ አደረሳችሁ እንኳን ደህና መጣችሁ ስለመጣችሁ እጅ ከልብ አመሰግናለሁ። ክበሩልኝ። ዛሬ ደግሞ እኛነታችንን፣ ባህላችንን፣ ታሪካችንን፣ ጥበባችንን የሚያሳይ እያሱ ባህላዊ አልባሳትና የተለያዩ የቅርጻቅርጽ ከእንጨት የተሰሩ ቅርጻቅርጾች የሚሸጡበት ባህላዊ ሙዚቃ መሳሪያዎች፣ እንዲሁም ሌሎችም የግድግዳ ላይ ስዕሎች፣ መዋቢያዎችን በብዛት እና በጥራት እንዲሁም በተመጣጣኝ ዋጋ በማቅረብ የሚታወቀው ውቢቷ ባህር ዳር ላይ እጅግ ልዩ የባህላዊ አልባሳት መገኛ ተብሎ የሚታወቀው እያሱ ባህላዊ አልባሳትና የቅርጻቅርጽ መደብር ኢጎሊ ኢጎሊ ህንፃ ግራውንድ ላይ መቶ ዘጠኝ ቁጥር አድሬሱን ለውጠዋል ማለት ነው። ባህር ዳር አካባቢ የምትገኙ ለሰርግ፣ ለቀለበት፣ ለልደት፣ ለተለያዩ ፕሮግራሞችና ለቪዲዮ ቀረጻ የሚሆኑ ባህላዊ አልባሳት፣ ባህላዊ ሙዚቃ መሳሪያዎችና ቅርጻ ቅርጾች ይገኛሉ፣ በተመጣጣኝ ዋጋ። ስልክ ቁጥር ካስፈለጋችሁ 0 9 1 8 0 9 1 8 1 6 1 4 4 8 ብላችሁ ደውሉልን። ካሉበትም እናደርሳለን። ችርቻሮ የሚሆን በቀጥታ ለምትጠቀሙበት፣ በፈለጋችሁት መጠን እናቀርባለን፣ ይላል እያሱ። የሙዚቃ መሳሪያዎቹ ገለጥ አድርጋቸው

ለህጻናት፣ ለወጣት፣ ለሴት፣ ለወንዱ፣ ለሽማግሌ፣ ላዛውንቱ አችልች እች ስንት ብር ነች? አረችኛው

እንዴት ነው እንግዲህ ሲለበስ የሚያምረው? ቡኒት አረ፣ እቺ ጥበብ ስታምር! አረ እያሱ እቺ ስንት? የት አካባቢ? የራያና እሺ ጌጣጌጦች አሉ። አምስት ሺ የት አካባቢ ጥብ? ምንም የሚባለው የራያ እስከ ስንት ብር ነው? ሊሆን የሚችለው እዚህ ሲመጡ ደግሞ ደንበኞቻችን አስተያየት እናደርጋለን። የማንን ጥልፍ ነው የለበሽው? ጌጣጌጦች እነዚህ ምናምን አያቸው። አዎ፣ እነዚህ ባለፈው ማስቻቸዋል።